ምሽቱን እንግዲህ እስራኤል እጅግ በጣም በጭንቀት ውስጥ ያደረችው በሶስት ዙር በተለያዩ ዙሮች ማለት ነው፣ እጅግ በጣም ብዛት ያላቸው ቦሎስቲክ ሚሳይሎች እንዲሁም ሱፐርሶኒክ የሆኑ ሚሳይሎች ወደ እስራኤል ተተኩሰዋል። መነሻቸውንም ከኢራን ያደረጉት አብዛኞቹ ማለት ይቻላል። ታዲያ አሁን እየወጡ እንዳሉት ቪዲዮዎች እና ፎቶዎች ከሆነ እንግዲህ አንዳንድ ቦታዎች ላይ ማለትም መኖሪያ ቤቶች አካባቢ የወጡ ቪዲዮዎች እና ፎቶዎች አሉ። ትልቅ የሆነ ዳሜጅን ኢራን እስራኤል ላይ ማድረስ ትችላለች። እንደምትመለከቷቸው ናቸው፣ መኖሪያ ቤቶች ይመስላሉ። እዚህ አካባቢ እንግዲህ የወደቁ ሚሳይሎች ነበሩ። በዚህም እንግዲህ ከባድ የሆነ ጉዳትን አስተናግዷል። እነዚህ ቦታ ስፍራዎቹ ማለት ነው። ይህም እንግዲህ ከሌላ ፐርስፔክቲቭ የተነሳ ፎቶ ነው ማለት ነው። በኢራን ሚዲያዎችም በአሁኑ ወቅት እየተናገረ እንዳለው ከሆነ እንግዲህ ኢራን ሁለት የእስራኤል ጀቶችን መጣል ችላለች። ማለትም ዘመናዊ የሆነና በጣም እጅግ በጣም ሌተስት የሆኑ ማለትም ኤፍ 35 የተባሉ ጀቶችን መጣሏን ደግሞ ተናግራለች ማለት ነው። በዚህም ወቅት እንግዲህ አልተረጋገጠም፣ ግን ሁለት ፓይለቶች ማለት እነዚህን ጀቶች ሲያበሯቸው የነበሩ ፓይለቶች በቁጥጥር ስር እንደሆኑ ተናግራለች፣ ግን ኦፊሺያሊ አልተረጋገጠም ይሄ ነገር። እነዚህም ከኢራን የተላኩ ባሊስቲክ ሚታይሎች ካረፉባቸው ቦታዎችና ጉዳት ካስተናገዱ ቦታዎች ውስጥ አንደኛው እንግዲህ የ የመከላከያ ሚኒስቴር ነው። የኳላ የምትመለከቱት እንግዲህ የፎክስ ኒውስ ጋዜጠኛ ነው። በዛን ወቅት በዛ ቦታ ተገኝቶ እንግዲህ ይህንን ነገር ሪፖርት እያደረገ ነበረ። ትንሽ ፎቶና ቪዲዮ መያዝ ችሏል በወቅቱ ማለት ነው። ከሱ ኋላ እንደምትመለከቱት አምፕላንስ ቆሟል። ከሱ ፊት ደግሞ የመከላከያ ሚኒስትሩ ነው ማለትም ጉዳት የደረሰበት ቦታ ነው ማለት ነው። እሱም በወቅቱ እንግዲህ ይህንን ዳሜጅ ለመቅረጽ ሞክሮ ነበር ግን ተከልክሏል። በፎቶ ግን ላሳያቸው በቪዲዮ ስለማይፈቀድ ማለት ነው። ኳላ እንደምትመለከቱት እንግዲህ ይህ የመከላከያ ሚኒስትሩ ቢሮ ነው። እንደምትመለከቱ እንግዲህ የተወሰነ ዳሜጆች ደርሰውበታል። መስታወቱ ረግፏል። እዚህ ጋም የተወሰኑ የተመቱ ቦታዎች አሉ። ይህ ማለት እንግዲህ ኢራን በተሳካ ሁኔታ የእስራኤልን የመከላከያ ሚኒስትር ቢሮ መምታት ችላለች ማለት ነው። ከሚያሳዩ መረጃዎች መካከል አንደኛው ፎቶ እና ቪዲዮ ይሄ ነው። ሌላም ስክሪንሻት ያረኩት አለ ከዛ ቪዲዮ ላይ ማለት ነው የተወሰኑ ዳሜጆች ማለትም በዛ አካባቢ በሚገኙ ቢልዲንጎች ላይ መለከቱት የተወሰኑ ዳሜጆች ማለትም ቢልዲንጉ ላይ እንደደረሱ የሚያሳዩ ፎቶዎች አሉ። ይህም ጋዜጠኛ እንግዲህ ይህንን ጉዳት በሚቀርጽበት ወቅት እንግዲህ በዛ አካባቢ የሚገኙ ሴኩሪቲ ባለሙያዎች እንግዲህ እንዳይቀርጽ አባረሩታል። ከዛ ማለት ነው እንዲታይ አልፈለጉም መሰለኝ አይ ቲንክ አብዛኞቹ በሚባል መልኩ የተላኩት ሚሳይሎች በእስራኤል በተለያዩ የመከላከያ መካኒዝሞች እንግዲህ ሊከሽፍ ችሏል። ማለትም አብዛኞቹ በመኖሪያ አካባቢ በሚገኙ ቦታዎች ማለት ነው። ነገር ግን ከላይ እንደምትመለከቱት እነዚህ ማለትም ከከተማ ወጣ ባሉ ቦታዎች ላይ እንደሚነገረው ከሆነ ኤርቤዞች አካባቢ ላይ ነው፣ ምንም ነገር ሳይመክን ወደ ሰላሳ የሚጠጉ ቦለስቲክ ሚሳይሎች እና ክሩዝ ሚሳይሎች እንግዲህ ሊያርፉ ይችላሉ። እነዚህ የምትመለከቷቸው እንዳለ ባሊስቲክ ሚሳይሎች ናቸው። ምንም እንከን ሳያጋጥሟቸው ቀጥታ ማረፍ ችሏል። እነዚህም ያረፉት እንግዲህ ቤዝ ላይ ነው፣ ማለትም የእስራኤል ወታደራዊ ቦታዎች ላይ ነው ያረፉት ተብሎ የተነገረ ይገኛል። እነዚህም የሚያመጡት ዳሜጅ እጅግ በጣም ከፍተኛ ነው የሚሆነው ያው ላይ ነገር እንችላል ኦፍኮርስ ኦፍ ኮርስ ግን እጅግ በጣም ከፍተኛ የሆነ ኪሳራ ማለትም በሚሊተሪው ላይ ያደርሳሉ ተብሎ ይታሰባል። ታዲያ እነዚህን እጅግ በጣም ፈጣን የሆኑና መነሻቸውን ከኢራን ያደረጉና ወደ እስራኤል የተላኩት ሚሳኤሎችን ለማምከን እስራኤል ብቻዋን አልነበረችም። በዚህ ውስጥም እንግዲህ አሜሪካ ረርሳታለች ተብሎ የተነገረ ይገኛል። ብዛት ያላቸውን ከኢራን የተነሱ ብሎስ ሚሳኤሎችን በማምከን እንግዲህ አሜሪካን ትብብር አድርጋላታለች ለእስራኤል ማለት ነው። ንም ተከትሎ እንግዲህ ሰበር ዜና ተሰምቷል። ኢራንም እንደተናገረች ከሆነ እስራኤልን ለመከላከል የሚሞክሩና እስራኤልን ፕሮቴክት ለማድረግ የሚሞክሩ ሀገራት ላይ እነሱ ቤዞች ላይም ከባድ የሆነ እርምጃን እወስዳለሁ ብላ ተናግራለች። ይህም ማለት እንግዲህ ቀጥታ ማን ይመለከታል ማለት ነው። ቀጥታ አሜሪካን ይመለከታል ማለት ነው። እንዲሁም በእስራኤል ዙሪያ ያሉ ሀገራትና እነዚህ ሮኬቶች ሲያልፉ በማምከን የተባበሯትን ሀገራትን ይመለከታል ማለት ነው። ይህም እንግዲህ ጦርነቱ እጅግ በጣም ስፋቱን እየጨመረ እንዲሄድ ያደርገዋል ማለት ነው። በተጨማሪም ትናንትና እንደነገርኳችሁ እስራኤል ተጨማሪ እርምጃን እየወሰደች ትገኛለች። በኢራን ውስጥ በሚገኙ ትላልቅ ተቋማት ላይ ከባባድ የሆኑና አውዳሚ የሆኑ እርምጃዎችን እየወሰደች ትገኛለች። ቲክቶክ እንግዲህ በዚህ ሁኔታ ላይ የሚሰሩ ቪዲዮዎችን ሴንስ እያደረገ ስለሆነ ቴሌግራም ላይ የተለያዩ ኩነቶችን ፖስት አደርግላችኋለሁ ቪዲዮችን ማለት ነው። እናም በአሁኑ ወቅት ተጨማሪ አዳዲስ ነገሮች ይወጣል ተብሎ ይታሰባል። የራሺያ ፕሬዝዳንት የሆኑት ብላድሚር ፑቲን እንግዲህ ለሁለቱም አካላት ማለትም ለኢራን መሪዎችና እንዲሁም ወደ እስራኤል መሪ ወደ ሆኑት ወደ ኔታንያሁ ስልክ እንደደወሉና ሁለቱን አካላት ለማቀራረብ እየሰሩ እንደሆነ ታውቋል። በአሁኑ ወቅት አዲስ ነገር ካለ ወደ እናንተም ማቅረብ ይሆናል። ብሩክ ነይ። መልካም ቀን ይውላችሁ። አዲስ ነገር ካለ እመለሳለሁ። ፎሮና ላይ ማረግላችሁ። ሶ ኢራን እስራኤል ላይ የጃሃነም በር ከፍታለሁ ስለተለቀቀል ዷናል ነበር ብሮ ወዘንት ላይንግ እንግ ትላንትና እንግዲህ እንዳያችሁት እስራኤል የሌለ ፋየርወርክ ውስጥ ነው ያደረችው። የጀሃነም በር ተከፍቶባት ነው ያደረችው። ኢራን ግን ለምድነው ወዲያው ያንን አታክ ያላደረገችው የሚለውን ስቲል እንገራችሁ። ይህ የእስራኤል ኢራን ላይ ያደረገችው አታክ ኦርደር የተሰጠው ሐሰን ነስረላ ልክ ከሞተ በኋላ ነው። ዊች በጣም ወራት አልፈዋል። እና ይህ ኦርደር ከተሰጠ በኋላ እስራኤል ወደ ኢራን ኤጀንቶቿን ቀስ በቀስ ካስገባች በኋላ እንዲሁም ደግሞ ለእነዚህ ኤጀንቶች ድሮኖች መስሪያ መሳሪያዎችን፣ የጦር መሳሪያዎችን ቀስ በቀስ በትንንሽ አማውንት ስመግል ካደረገች በኋላ የትናንቱ አታክ ከመፈጸሙ በፊት እነዚህ ውስጥ የነበሩት ኤጀንቶች ያደረጉት ነገር ምንድነው? የኢራንን ኤር ዲፌንስ ሲስተም ሳቦታጅ ማድረግ ነው እና የኢራን ኤር ዲፌንስ ሲስተም እንዳይሰራ ማድረግ ነው፣ ጥቃት መፈጸም ነው እዛ ላይ። ለዛም ደግሞ የኢራን ኤር ዲፌንስ እንዳይሰራ በመደረጉ የእስራኤል የጦር አውሮፕላኖች ትናንትና ሙሉ ቀን እንደ ልባቸው የኢራን አየር ክልል ላይ ሲፈነጩ ነው ያሉት። የፈጸሙትን ጥቃት ፈጽመዋል ያለም ማንም ሳይነካቸው ኢራን ወዲያውያንን አንድ ጥቃት ተከትሎ እንግዲህ ወዲያው አጸፋ ያልመለሰችው ወዲያው ሚሳኤል ብትተኩስ መልሶ የእስራኤል ጀቶች ደግሞ ለሪታሊሽን ቢመጡ ራስን ዲፌንድ ማድረግ ካልቻልክ ሰው ፖይንት ለስ ስለሆነ ለጊዜው በመቶ ድሮ መቶ ምናምን ድሮኖች ትንሽ ድሮኖች ተኩሰው ጊዜ የመግዣ ምናምን አይነት ፕሮሰስ ነበር የነበሩ መጀመሪያ ላይ ትናንትና ወደ መግሪብ አካባቢ የኢራን ኤር ዲፌንስ ሲስተም ሙሉ ለሙሉ በሷ አንደር ሄር ኮንትሮል በማድረጓና እንዲሰራ በማድረጓ ካደረገች በኋላ እንግዲህ ወዲያው ጥቃት ፈጽማለች። ትናንትና ያያችሁትን ከባባድ ጥቃቶች ፈጽማለች። ኤር ዲፌንስ ሲስተማን እንዲሰራ ካደረገች በኋላ የትናንትናው ጥቃት እንግዲህ በጣም ሰክሰስፉል የተባለ ጥቃት ነው። ኢን ሀርት ኦፍ እስራኤል ከባባድ ጥቃቶችን አድርሷል። የእስራኤል ፔንታጎን የሚባለው የእስራኤል ዲፌንስ ሚኒስትሪ ቢልዲንግም ተመጥቷል። የተለያዩ የሚሊተሪ ሚሊታሪ ፋሲሊቲዎች ተመጥተዋል። የሚሳይል መገጣጠሚያዎች ተመጥተዋል። እስራኤል ውስጥ በጣም ከባባድ ጥቃቶች ተፈጽመዋል። ትናንትና ሰክሰስፉል የሆነ ጥቃት ነው የተባለው እና እስከ ጠዋት የቀጠለ ነው የእስራኤል ጥቃት ምንድነው የኢራን ጥቃት ከዚህ ውጭ እንግዲህ የኢራን ኤር ዲፌንስ ሲስተም፣ የትላንቱ ባይ ዘ ወይ የትላንቱ የሚሳይል ጥቃት ለየት የሚያደርገው ደግሞ ፎር ዘ ፈርስት ታይም ከሰብማሪን የተተኮሱ ሚሳይሎችን መጥተው አታክ አድርገዋል። ከሰርጓጅ መርከብ ስለ ሰርጓጅ መርከብ ሀይል አልሰራም እንዴ ብሮ ቴላስ፣ ስለ ሰርጓጅ መርከብ ብቻ ማለት ነው። ይህ ሁሉ አታክ ተፈጽሟል። እንዲሁም ደግሞ ኤር ዲፌንስ ሲስተማ ከሠራ በኋላ አኮርዲንግ ቱ ኢራን ትላንትና ሁለት የእስራኤል ኤፍ 15 የጦር ጀቶችን መታ መጣሏን ተናግራለች። ዊች ኢዝ ከባድ ነገር። እነዚህ ጀቶች በቀላሉ የሚመቱ አይደሉም። መታ ትላለች። ከጣለች ውስጥ ደግሞ አንደኛውን ፓይለት መማረኳን ተናግራለች። እስራኤል እስካሁን ኮንፈርምም ድናይም ባታደርግም ግን ኢራን አንዱን ፓይለት ማርክ ያለው ሁለት ጀቶች መትቼ ጥያለሁ ብላለች ትላንትና ማታ ባለፈው ስለ ኢራንና እስራኤል ቢዋጉ ምን ሀፕን ያደርጋል የሚል አናሊሲስ ላይ ነግሬያችሁ ነበረ። ይህ ሀፕን የሚያደርግ ከሆነ የእስራኤል የጦር አብራሪዎች በኢራን እጃቸውን ወደኋላ ታስረው የኢራን ቲቪ ላይ መቅረባቸው አይቀርም የሚል አናሊሲስ መውጣቱን ነግሬያችሁ ነበር እና ያው ያ እውነት እየሆነ ይመስላል። እንግዲህ ኢራን የጦር አብራሪዎችን ይዣለሁ ብላለች። የዓለም መሪዎች ነገሮቹን ኧረ በሰላም እንፍታ በቃል አሸንባባል እያሉ ነው። በተለየ አረብ ሀገራት መሪዎች ሰላም ይሻላል እያሉ ነው። የተለያዩ መግለጫዎች እየተሰጡ ነው። የቲክቶኩ ንጉስም የሚከተለውን መግለጫ ሰጥቷል። ማልኮሚክስ ኢትዮ በዩትዩብ በፌስቡክ ሜንሳለ በትዊተር ገጻችን ያገኛሉ። የተለያዩ መረጃዎችን በቀላሉ ያገኛለሁ።